ጎል ላይ ነው ነገ መልሳለሁ። እኔ መልእክተኛው ነኝ አንድ አስር ሺህ ብር ያስገቡልኝ። መልእክተኛው ይሁን ባላደራው ይሁን እነሱ ያገዟቸውን ሰዎች እየተከታተለ በቃ ኑሮውን እዚህ ላይ ያስመስርቶ ሲኖር የነበረ ሰው ማለት አንድ መቶ ሺህ ብር ልቆ ሱቅ ሰፈር እንዲከፍቱ ላደርግ ነኝ። ሁለቱ ምናልባት የሚታወቁ ሰዎችም ሊሆን ይችላሉ። ዮሀንስ ነብሮ ሳሙኤል መኮንንም የሚተዋወቁ ሰዎች ሊሆኑ ይችላሉ። እዛ ባንክ ገች እና አካውንቱንና ቁጥርና ስልክ ቁጥሩን ላከሌ በስልክ ቁጥር። ምክንያቱም ሰዎቹ ከተያዙ በኋላ ምን ያህሉን ሰው አጭበርብረውታል የሚለውንም ለማወቅ የሚቻለው ከዚህ ቀደም ተረድተው የነበሩ ሰዎች መጥተው እንደዚህ ሆኜ እንደዚህ ተበድዬ ብለው ክሱን ማጠናከር ሲችሉ ነው። ለክሱ ማጠናከሪያ የሚሆን መረጃ ደግሞ ላኩ በሚሏቸው የባንክ አካውንት የላኩበት ስሊፕ መውጣት ይችላል። በቃ እዛ በኋላ ስልክ አነሳ ምን አይልም። በቃ እኔ ወዲያውኑ አስገብቼ ባንኩ ውጣ እንዳልኩት ሌላ ሰው እንደሆነ ወዲያው መጣለኝ። በቃ እንትን የነገረኝ በቃ እሱ እንዳልሆነ አዎ፣ ቀለ የነገረኝ በቃ ዛሬ እንዴት ሞት ኳልኩ። ገና ባንኩ ውጣ እንዳልኩት ወይኔ እንዴት ተሸወድኩ ብዬ ራሴ ራሴ ወቃ። አይ ለማኝ ከመጡ ወደ እኔ ከዚህ በፊት ለካ ሰውም እየተሸወደ ነው። ወደ እኔ የሚመጣ የለም። እንግዲህ እርስዎ ግን ከመጡ በጣም ጥሩ ነው የመጡት። ከዚህ በኋላ ለሚሰጣቸው ሰዎች ማስጠንቀቂያ እየሰጠው ነው የምሰጠው። እንደው እሱን ስደው ተይዞም በአካል ባየሁት እንደው በቃ ህጀ እንደቀማን የቆጠው በጣም ውስጥ የተሰማ ጭንቅላቴ በጣም ነው የተረበሸ። እንደው ራሴን በራሴ ወቅሼ በጣም ውስጤ ይህ ዛን ቀን ራት አልበላሁም። የሚገርም ተናድጄ በቃ ምግብ አልበላሁም ዛ ቀን ተኛው ደግሞ እጅግ በጣም በሚገርም መልኩ ፌክ አካውንት በመክፈት በመልክተኛው መልክተኛው ነኝ በሚል ፌክ አካውንት በመክፈት ደግሞ ሳሙኤል መኮንን ደግሞ የሚባል ደግሞ ሰው አለ። ሳሙኤል መኮንን የራሱን አካውንት ያስቀምጣል። ያው ላያችሁት ለመጀመሪያ ጊዜ ነው መልክተኛው ፊቱን ያሳየው። ፊቱን ባለማሳየቱ ምክንያት ደግሞ ስልኩንም ላገዛቸው ሰዎች ስልኩንም ባለመስጠቱ ምክንያት ከስር ከስር የታገዙን ሰዎች ስልክ እየወሰደ ሲያጭበረብር የነበረ ደግሞ እንደዚሁ ለተቸገሩ ሰዎች መርዳት የምትፈልጉ ካላቸው ደግሞ ብሎ አካውንት፣ ሌላ ተጨማሪ አካውንት ከፍቶ ሲያጭበረብር ደግሞ የነበረ ሳሙኤል የሚባል ደግሞ ሰው አለ። ይሄ ሰው ሳሙኤል መኮንን ይባላል። የእኛም ተመልካች ከዚህ በፊት የጊዜ ሚዲያ ቤተሰብ የሆነች በጣም ብዙ ሰው የምታገዝልን ሰው ይሄ ጉዳይ ከተነሳ በኋላ እባክህን ይህንን ነገር አጠራልኝ ብላ ነበረ። እንግዲህ የእሷንም ብቻ ሳይሆን የሌሎችንም ሰዎች መረጃ ስናሰባስብ ቆይተን እራሱ መልክተኛው ሴፉ ላይ ወጥቶ ፊቱን አሳይቶ ስነ ወርቅ እንደሚባል ተናግሯል። እዚህ ጋር እንግዲህ ስክሪኑ ላይ አሳያቸዋለሁኝ ከአሜሪካን ሀገር ለሳሙኤል መኮንን ብላ የላከችው የላከችበት ብር ነው አሁን እዚህ እጄ ላይ ያለው እና በጣም የሚገርመው እንግዲህ ብሩን ከላከች በኋላ ያው መልክተኛው ነው ብላ ብሩን ከላከች በኋላ ስልኩንም መልክቱንም አጠፋው። ከዚህ በፊት ስልክ የሚመልስ ነበረ፣ ከዛዛ ላይ ስልክ ቁጥር ነበረ። ብዙ ነገሮች የሉም አይመልስም፣ ብላን ያለችኝ። በተመሳሳይ መልኩ ይሄ ሳሙኤል መኮንን የሚባል ሰው ሌላ ያታለላቸው ደግሞ አንድ አባት አሉ። እኚን አባት እዛው መልክተኛውም ላይ አይታቸቸው ሊሆን ይችላል። ልክ መልክተኛው አግዟቸው ከሄደ በኋላ ያታለላቸው አባታሉ አሉ እሳቸውንም ደግሞ ልናገኝ ነው። መልሽሼ የደወልኩ እሺ። ዮሐንስ ነብሮ የሚባል ሰውዬ፣ እኛን ግለሰብ ያታለለው ሰውዬ ነው። ከብራሜ ከሚባል አካባቢ ከዛሬ 12 ዓመት በፊት ያጭበረበራቸው ሰዎች ናቸው፣ ነገ የደወሉት። አሁን ደግሞ ይሄ ሳሙኤል መኮንን የሚባል ሰውዬ ባላደራው ያገዛቸውን ሰውዬ ጠብቆ ያታለላቸው ሰው ናቸው። እሳቸው ፈቃደኛ ናቸው ምን እንዳደረጋቸው ለመናገር እና ሌላው ሰው እንዲማርበት ማለት ነው። እሳቸውን አግኝቻለሁ። ከእሳቸው ጋር የማደርገውን ቆይታ እንዲከታተሉ ልኝ ነው። ሄሎ። አቤት፣ አቤት። ጤና ይስጥልኝ አባት፣ እንዴት አሉ? ደህና፣ ደህና። እንግዲህ ቅድም እንዳልኮ ኤልያስ እባላለሁ፣ ጋዜጠኛ ነኝ አንድ ፕሮግራም እየሰራው ነው፣ ባላደራውና መልእክተኛውን በተመለከተ እኛ ባላደራው ነን መልእክተኛው ነን እያሉ የሚያታልሉ ሰዎች አሉና እርስዎ ደግሞ ከሰሞኑ መልእክተኛው አግዞት ነበርና መልእክተኛው እርስዎን አግዞ ከሄደ በኋላ አንድ ሳሙኤል የሚባል ደግሞ ሌላ ጭበርባሪ ሰው ሊያታልሎት ሞክሮ የተወሰነ ብር ልከውለት እንደነበር አይተናልም፣ ሰምተናልም። እሱን ጉዳይ እንዲነግሩንና ደግሞ ሌላ ሰው እንዲጠነቀቅ ህግም ህግም ይሄ ሳሙኤል የሚባለውን ሰው ፈልጎ እንዲይዘውና ወደ ፍትህ ስርዓት፣ ወደ ህግ እንዲያቀርበው ስላሻን ነው። ምንድን ነበር የተፈጠረው ነገር? ወቅት እኮ አሁን የሚመጣው የካቲት ሁለት አመት ማለት መልክተኛው እንደ ዛሬ ሰጥቶኝ በበነገው ደወለና፣ አሁን ትንሽ ሳንቲም ጎላ ላይ ነው ነገ መልሳለሁ። እኔ መልክተኛው ነኝ አንድ አስር ሺህ ብር ያስገቡልኝ እና አሁን ለሶ ከውጭ ተደዋውዬ አንድ መቶ ሺህ ብር ልቆ ሱቅ ሰፈሮ እንዲከፍቱ ላደርግ ነኝ። ሰውየውም ውል ገብቶልኛል እና አሁን የጎደለች ነገር ኖራ ነው ላሟላ። አስር ሺ እርጎን ላይ ነው ነገ እመልሳለሁ። ችግር የለም አለኝ እና ድምፁን ደግሞ ቅራስ ነው፣ ሰው ቁጭ አድርጎ ቀስ ብሎ ነው የሚያወራው። በቃ በድምፁ ነው እኔ በጣም የተሸወድኩኝ። ነገርም ድምፁ እሱን ነው የሚመስለው ይመስላል በጣም እዛ ይሽግዬ እዛ በበነገታው ነው ዛን ቀን ሲደውል ይውድቀን ነበረ። ባንክ ቀን ዝግ ነው። በሰኞ በበነገው እንደ ዛሬ ደወለልኝ። እዛ ባንክ ገብቼ ለደወለ አካውንቱንና ቁጥር ና ስልክ ቁጥሩን ላከሌ በስልክ ቁጥር እዩ እዛ ባንክ ሰራተኛዋ ሶ አወጣ እንትኑ ባንክ የአካውንት ቁጥር አወጣ ብላ አስር ሺህ ብር አስገባው። ደስ በቃ እዛ በኋላ ስልክ አነሳ ምን አይልም። በቃ እኔ ወዲያውም አስገብቼ ባንኩ ውጣ እንዳልኩት ሌላ ሰው እንደሆነ ወዲያው መጣልኝ። በቃ እንትን የነገረኝ በቃ እሱ እንዳልሆነ ቀልቦ ነገር አዎ ቀልቤ ነገረኝ። በቃ ዛሬ እንዴት ሞት ኳልኩ ገና ባንኩ ውጣ እንዳልኩት ወይኔ እንዴት ተሸወድኩ ብዬ ራሴን በራሴ ወቀስኩና፣ እስኪ ነገ አገኘ የለ መልክተኛውን ለማንኛውም ብዬ እርኩና አገኘውት ሲወጣ፣ ወደ ቤቱ ሲወጣ አቆይቸዛ እንትን አለበት፣ በር መፈተሻ በር ዛለበት ሰፈር መኪና እንደ የሚገድብ እንትና አለ ስፒድ ብሬከር፣ እዛ በያ ቆንኩና ትንሽ ሰዎች ወጣሉ እንትን ትሚሉ እንዳይሰሙ እዬ ከተላ ስለው እሱ አውቆኛል። መኪን አሁን ወጣ ብሎ አቆመልኝ። ሲከተለው ና ሌላኖት ፋዘር ምናምን ብሎ ሰላም ሰባባል ና አሁንማ ላናግርህ። ምን ነበር አይ አንተ እንደንቅ አንተ ነብዬኔ ትላንትና ትላንት ወዲያ ሁለት ደውሎ አስር ሺ ብር አስገቡልኝ፣ መቶ ሺ ብር ከአሜሪካ እንግዲህ ልወቅ ሰዋ ሜላስ ሜላስ ብንወር ተጨርሻለሁ ሱቅ ከፍተው እንዲሰሩ ያን ስራ በቃ እንዲያቆሙና ሱቅ እንዲሰሩ ብሎ እንትን ያለው ሰው አለ። አሁን አስር ሺህ ብር ይንፈልጋታል የጎደለችን አስር ሺህ ብር ያስገቡልኝ ብሎ አስገባሁለት። ወዲያውኑ ነገር እየው ዞረልኝና እሷ አንተ እንዳልሆን ካወቅኩ ነው አሁን ቸክ ላደረገው መጠየቁ እንጂ አንተ እንዳልሆን ካውቀዋለ አሉ አይ ብሎ አዘነ፣ ልጁ በጣም አዘነ አዘነ አዘነ። አይ በጣም አሁን የመጡ ወደ እኔ ከዚህ በፊት ለካ ብር ሰውም እየተሸወደ ነው ወደ እኔ የሚመጣ የለም። እንግዲህ እርስዎ ግን ከመጡ በጣም ጥሩ ነው የመጡት። ከዚህ በኋላ ለሚሰጣቸው ሰዎች ማስጠንቀቂያ እየሰጠሁ ነው የምሰጠው። ጥሩ ነው የመጡ እና ችግር የለም፣ አስር ሺ ብር እተካለሁ። እሱም በስልክ ቁጥር እና በአካውንት ቁጥር የትም አይጠፋም ብሎ አካውንቱንና ቁጥርና ሰጭ ቁጥሩን እዞ ነበር ሰጠሁት። ሰጠሁት ተቀበለኝ ወዲያውኑ ብሩን አካውንትና የባንክ አውቶ አስሮ ሽንብር ሰጠኝ። የመዛው ባንክ ላይ ያስገብቸው ወጣሁኝ። በቃ በዛው ሄዶ ሰው። ከዛ በኋላ እሱ መልሶ ደውሎ አያውቅም። አይደለም ሳሙኤል ምንም አያውቅም። ስሙ ግን ሳሙኤል ነው። አይደለም ሳሙኤል ነው። እንግዲህ ሌላ ሰው እንዲማርበት። ሳሙኤል እንግዲህ አሁን እርስዎ እኔ እንደውም የቅርብ ጊዜ ቪዲዮ ነው የመሰለኝ ሁለት ዓመት የቆየው ቪዲዮ ማለት ይሄ ሰውዬ ረጅም አመት ብዙ ሰው ሲያታልል ነበር ማለት ነው። አዎ ሁለት ዓመት። አሁን ይኸውልህ የሚመጣው የካቲት ሻርፕ ሁለት ዓመት ሁለት ዓመት ሆነው አዎ። የካቲት አስራ ስድስት ቀን ነው እንደዛ የሰጠኝ መልእክተኛ። በጣም የሚገርመው እንግዲህ እኔ ጋር ራሱ ከቀናት በፊት የተላከለት ከውጭ ሀገር የተላከበትን ደረሰኝ ሰዎች ልከውልኝ ነበረ። ያ ማለት እንግዲህ ከሁለት አመት እስካሁን ድረስ ያጭበረብርም ነበር ማለት ነው። ይህንን መረጃ እንዲሰጡልኝ ነበር ያስቸገርኩት። እጅግ በጣም ከልብ አድርጌ ነው ማመሰግነው። ምናልባት መጨረሻ ላይ ማለት የሚፈልጉት ነገር ካለ እንዲያው እሱን ስደው ተይዞም በአካል ባየሁት እንዲያው በቃ ህጅ ደቀመን የቆጠው በጣም ውስጥ የተሰማ ጭንቅላቴ በጣም ነው የተረበሸ እንዲያው ማለት እንዴት ተሸወድኩ? የሚለውን በቃ ራሴን በራሴ ወቅሼ በጣም ውስጤ ይህ እዛን ቀን ራት አልበላሁም፣ የሚገርም ተናድጄ በቃ ምግብ አልበላሁም እዛ ቀን። አይዞት አይዞት። እንግዲህ ዋናው ነገር ሌላ አሁን ልክ ከሰሞኑ እንደተጭበረበሩት ሰውዬ መልሰው መላልሰው ብር አለመላኮት ነው ትልቁ ነገር። እርስዎ ትልቅ ያደረጉት ነገር እንግዲህ መልእክተኛውን አግኝተው መናገሩ ትልቅ ነገር ነው። ይሄም እንግዲህ እንደ ማስረጃ ተይዞ ይሄም ሰውዬ የሚፈለግ ሰው ይሆናል ማለት ነው። በህግ አካል ስለነበረን ቆይታ እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። ትልቅ ሰው ኖት በእድሜ ማለል ስንት አመት ሆኖት? አየች አለው ቪዲዮውን እንግዲህ እኝን ከሚያክሉ አባት ማጭበርበር በጣም ነውር ነው። እኔ ያህል ጊዜ መቆየቱን ገርሞኛል። ሁለት አመት ማለት ማጨርበር ማለት እንዲው እንደዚህ መቆየቱ እንዲያው ገርሞኛል። በጣም በጣም የሚገርም ነው። በጣም ነው የማመሰግነው። ክብር ይስጥልኝ አባቴ፣ እድሜ ይስጥልኝ። አሜን። እንግዲህ እንዳያችሁት ነው እኔ እንደውም የመሰለኝ ከእሳቸው ጋር ቪዲዮቸውንም በቅርብ ጊዜ አይቸው ስለነበረ የቅርብ ጊዜ ነው የነበረኝ። አሁን እሳቸው የካቲት ሲመጣ ሁለት ዓመት ሆነው አሉ። እኔ ጋር ደግሞ የተላከበት ደረሰኝ እዚህ ምስሉ ላይ ታዩታላችሁ። እኔ ጋር የተላከበት ደረሰኝ ደግሞ የቅርብ ጊዜ ደረሰኝ ነው። ይሄ ሰውዬ ሁለት ዓመት መልእክተኛው ይሁን ባላደራው ይሁን እነሱ ያገዟቸውን ሰዎች እየተከታተለ በቃ ኑሮውን እዚህ ላይ ያስመስርቶ ሲኖር የነበረ ሰው ነው ማለት ነው። ሁለቱም ምናልባት የሚተዋወቁ ሰዎችም ሊሆኑ ይችላሉ። ዮሐንስ ነብሮ ሳሙኤል መኮንንም የሚተዋወቁ ሰዎች ሊሆኑ ይችላሉ። ይህንን አሁን ወደፊት ሕግ በስፋት የሚያጠራው ጉዳይ ነው። አሁን ሙሉ ትኩረት የተደረገው ዮሐንስ ነብሮ ላይ ስለሆነ ነው። በዚህ አጋጣሚ ሳሙኤል መኮንንም ሊያዝ ይገባዋል። እኚህ ሰው የላኩበት የባንክ አካውንት አለ ስልኩ አለ፣ ስልኩ አስፈላጊ ከሆነ እኛም ጋር የተላከ ስልክ አለ። ሰው በስልኩም በተላከበትም ብር በተላከበትም የባንክ አካውንት ሳሙኤል መኮንንም ሊያዝና ሊጠየቅ ይገባል። ከዚህ በኋላ እነዚህ ሰዎች በህግ ቁጥጥር ስር ከዋሉ በኋላ እስከ ዛሬ ድረስ ባላደራው ይሁን መልእክተኛው ይሁን ያገዟቸው ነገር ግን ከስር ከስር እየደወሉ ብር አምጡ ተብለው ሳይናገሩ ወይ አፍረው ወይ ተበሳጭተው የጠፉ የቀሩ ሰዎችም ካሉ መምጣት ያለባቸው ይመስለኛል። ምክንያቱም ሰዎቹ ከተያዙ በኋላ ምን ያህሉን ሰው አጭበርብረውታል የሚለውንም ለማወቅ የሚቻለው ከዚህ ቀደም ተረድተው የነበሩ ሰዎች መጥተው እንደዚህ ሆኜ እንደዚህ ተበድዬ ብለው ክሱን ማጠናከር ሲችሉ ነው። ለክሱ ማጠናከሪያ የሚሆን መረጃ ደግሞ ላኩ በሚሏቸው የባንክ አካውንት የላኩበት ስሊፕ መውጣት ይችላል። ሰው እነዚህ ሰዎች በቀላሉ በህግ ቁጥጥር ስር ሊውሉ ይችላሉ ማለት ነው። ገና በጣም ብዙ ሰዎች ሊመጡ እንደሚችሉ ተስፋ አድርጋለሁኝ። እዚህ ጉዳይ ላይ እንግዲህ እናንተም ሀሳብ፣ አስተያየት ካላችሁ በተለይ ደግሞ ባህር ማዶ ያላችሁ ባላደራው ነው ወይ ደግሞ መልእክተኛው ነው ብላችሁ ለዮሐንስ ንብሮ ይሁን ወይ ደግሞ ለሳሙኤል መኮንን ገንዘብ የላካችሁ ካላችሁ የላካችሁበትም ደረሰኝ ካለ ብትልኩልንና ይህንን ጉዳይ ደግሞ ለሚመለከተው አካል አድርሰን ህግ በተገቢው ጉዳዩን አጠናቅሮ እንዲይዘው መረጃም ማስረጃም ስለሚሆን አስፈላጊ ነው እንላለን። በተረፈ ግን ሁላችሁም ማብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። ሌላው ጊዜ ሚዲያን ሰብስክራይበር በማድረግ ቤተሰብ ታደርጉን ዘንድ ኮዲወት ትህትና እንጠይቃለን። እናመሰግናለን። ክበሩልን።